ዚቅ ዘህዳር ማርያም ሂደ ስታንም ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት ሀለወት ቅድስተ ስእማኖ ቅድስ ስብህተ ይላሉ እነሱ። ሰማይና ምድር ሳይፈጠሩ የምድርም መሰረት ሳይኖር ገነትም ሳትኖር አስቀድማ ማርያም ስትመሰገን ትኖር ነበር ይላል። ምን ማለት ማን አመሰግናት? ድርሳነ ገብርኤል ላይ ይላል አዳም በገነት ሳለ ማርያምን እግዚአብሔር ያመሰግ ወዳንና ከወዳን ተመልካቾች እንደምናላችሁ። እንኳን ከጾመ ሐዋርያት በሰላም በጤና እግዚአብሔር አደረሳቸው አብሮ አደረሰን። እግዚአብሔር የተመሰገነ ይሁን። እንደምናላችሁ። እግዚአብሔር ይመስገን። ጥሩ ነው። ያው እንግዲህ እንደምሰሙት ሁሉንም እየሰማችሁ ነው፣ እየተከታተላችሁ ነው። ይሄ የሃይማኖታችሁን ጽናት የሚያስረዳ ነው። በእውነት ደስ ይላል። ጥሩ ነው። ሰዎችም የሚሉትን ከላይ ከታይ የሚሉትን እየተረዳችሁ ነው፣ እየተገነዘባችሁ ነው። እንደው ምን ያህል እንደሚዋሹ ምን ያህል አለማወቃቸውን እየተረዳችሁ ነው። በጣም ሁሉም ነገር ደስ ይላል። አሁንም ደግሞ የአንደኛው ደግሞ አሁን የሚናገረው ገቢር ተገብሮ ያለየው እራሱ ማለት ነው። እርግጥ ሁሉም አይለይቱም ንባቡን። ይህም ደግሞ በአደባባይ እየገለጠ ያለው አለማወቁን ነው። ቢያንስ እንኳን ገቢር ተገብሮ ቢያቅ ገቢር ተገብሮን አውቆ ለይቶ ቢያነበው ደስ ይል ነበር። እንደው መጠምጠም እንግዲህ ይህ ለእነሱ ሲጠመጥሙ ሲለብሱ የተማር እንመስላለን ለማስመሰል ነው። ስለዚህ ምን እያለ ነው? አሁን እንደው ልበላቸው፣ ቅድሚያ ንባቡን አላስተካከለውም። ሃለወት ስቤታ ነው። ሃለወት ቅድስት ስቤታ ነው። ገቢር ተገብሮ አሁን ይህን ቢያንስ ሰው አይለይም። ትክክለኛ ጠምጣሚ ከሆነ ትክክለኛ ለባሽ ከሆነ መቼም ይሄ የተማረ ሰው ነው። ጥምጥሙም ሆነ ልብሱ የሚገልጠው ለተማረ ሰው እንጂ ላልተማረ ሰው እርግጥ እንደው በስራው ላይ ዋሉ ሲባል ደግሞ ውርደት ይመጣል ማለት ነው። ስለዚህ አሁን ምን እያለ ነው ያለው? ገቢር ተገብሮ ቅድሚያ አለይም ብያለው። ይህ ንባብ ይዘት የለውም። አልተማረም ማለት ያለመማሩን ይሄ ገልጠዋል። ሌላው ቅዱስ ያሬድን ነቀፍኩ ማለት እያለ አዎ፣ ቅዱስ ያሬድን እመቤታችን ድንግል ማርያምን ቅዱስ ያሬድ ድንግል ማርያምን አመስግኗታል። የቅዱስ ያሬድን ድርሰት ደግሞ ነቀፍኩ እያለ ነው አሁን በሱ አስተሳሰብ። ለነገሩ ለእሱ የሚያቀብለው ሌላ ነው። ለቅዱስ ያሬድ ደግሞ የሚያቀብለው መንፈስ ቅዱስ ነው መንፈስ ቅዱስ ነው። የትና የት ይገናኛሉ? ቅዱስ ያሬድ እዘን በላይ የተፈጠር ሰማዩ ሰማይና ምድር ሳይፈጠር ገነትም ሳትፈጠር ድንግል ማርያም የተመሰገነች ስቤት ልዕልት ናት ያለው ልዩ ናት ያለው ይእቲ ማርያም ልዩ ናት ያለው ምኑን እየተናገረ ነው? ይህም ምስጢር እያመሰጠረ የተናገረው ዳዊት ነብዩ ዳዊት በመዝሙር 131 ከቁጥር 13 ላይ የተናገረውን ኃይለ ቃል እያመሰጠረ ነው። እዚያ ጋር ምንድነው የሚለው? መዝሙረኛው ዳዊት መዝሙር 31 እንዳልኳችሁ፣ ቁጥር 13 ላይ ስማሃሪያ እግዚአብሔር ለጽዮን ከመቱ ኩኖ ማህደሮ ይላል። እመቤታችን ድንግል ማርያም ወይንም ጽዮንን ማደሪያው ትሆን ዘንድ እግዚአብሔር አምላካችን መረጣት፣ እግዚአብሔር አምላክ መረጣት ብሏል። ይሄን የተናገረው ነብዩ ዳዊት ነው መረጣት መቼ ነው ድንግል ማርያም የተመረጠችው? በነገራችን ላይ ከተወለደች በኋላ ነው፣ ወይንስ አዳምና ሄዋን ከተፈጠሩ በኋላ ነው፣ ወይንስ ዓለም ከተፈጠረ በኋላ ድንግል ማርያም የተመረጠችው? ይሄ ከሆነ እኮ እግዚአብሔርን አላዋቂ ማድረግ ነው። እግዚአብሔር አያቅም። እግዚአብሔር አዳም ሲበድል ነው ያወቀው፣ ከዚያ ድንግል ማርያምን የመረጣት የመረጣ ደግሞ ከተወለደች ንጽሕናዋን ቅድስናዋን አይቶ ነው እንደማለት ነው። ይሄ ራሱ ለነገሩ እነሱ ኢየሱስ ሲሉ ያው አምላክ ብለው እንደማያምኑ እናቃለን። ይህን አማላጅ ሩቅ ብሲ ነው እንጂ የሚሉት ሩቅ ብሲ ብለው ስለሚያምኑበት አምላክ ብለው ስለማያምኑበት ሊሉ ይችላሉ። ግን እንደ ትክክለኛዋ ሃይማኖት እምነት፣ እንደ ተዋህዶ አምላካችን ኢየሱስ ክርስቶስ እግዚአብሔር ወልድ የባህሪ አምላክ ነው። የባህሪ አምላክ ደግሞ ሁሉን ገናስ ሁሉን ከመፍጠሩ አስቀድሞ የሚያቀን ከመፈጠሩ አስቀድሞ ማንኛውንም ፍጥረት ማለት ነው። እምቅድመ የአድም ደው እምቅድመ ይፍጥሮ ለአዳም የአምር ግብሮ ይላል። አዳምን ከመፍጠሩ አስቀድሞ ስራውን ሁሉ ያውቃል ይላል። ትክክል ነው። የባህሪ አምላክ ነው። ይሄ ሰው አይደለም። ሰው ነው በየጊዜው የተደረገውን የሚያውቅ እንጂ እግዚአብሔር ግን ሁሉንም የሚያውቅ አምላክ ነው። አዳምን ገና ከመፍጠሩ አስቀድሞ ነው ያወቀው አዳምን እንደሚበድል ስላወቀ፣ ዓለም ሳይፈጠር ደግሞ ማንም መረጣት? ማንን አዘጋጀ? ድንግል ማርያምን አመረጠ፣ መርጦ አዘጋጅቶ አስቀመጠ። ለዚህ ነው ዳዊት እስመ ኀረያ እግዚአብሔር ለጽዮን ያለው። ከተወለደች አዳም ከተፈጠረ በኋላ ላለው ምርጫ አይደለም ድንግል የተመረጠችው። ገና አዳም እንደሚበድል ስላወቀ እግዚአብሔር ከዚህ አስቀ ዓለም ሳይፈጠር ነው የመረጣት ድንግል ማርያም ለዚህ ነው ቅዱስ ያሬድ ዘእንበለ ይትፈጠር ሰማይ ወምድር፣ ሰማይና ምድር ሳይፈጠር ገነትም ሳትፈጠር ፍጥረቱም ሳይፈጠር ድንግል ማርያም የተመሰገነች ክብርት ናት ብሎ የተናገረላት ለድንግል ማርያም ገና ዓለም ሳይፈጠር ለመመረጧ ነው። ዳዊት የተናገረውን ቃል እያመሰጠረው ነው። ቅዱስ ያለ ዳዊት የተናገረውን ቃል አመስጥሮ ሲናገር ሰማይ ምድር ሳይፈጠር ትመሰገን ነበር አለ። ሰማይ ምድር ሳይፈጠር ነው ገራ ድንግል ማርያም እየተመረጠችው ነው ማለት ነው። ያው አምላክ ሁሉንም ስለሚያቅ ብያቸዋለሁ። በተአምረ ማርያምም እንዲል እግዚአብሔር ማርያም ነበረት እምቅድመ ዓለም በህሊና አምላክ ይላታል። ድንግል ማርያም ዓለም ሳይፈጠር በሃ አምላክ ህሊና ታስባ ትኖር ነበር ይላል። ትክክል ነው። አይን እግዚአብሔር ስለሚያውቅ እኮ ነው አዳም መበደሉ ስለሚያውቅ ነውድንግል ነው ድንግል ማርያምን አስቀድሞ ያዘጋጃት ማለት ነው። ሌላው ደግሞ በድርሳነ ገብርኤል ላይ አዳም በገነት ሳለ እግዚአብሔር ማርያምን ድንግል ማርያምን አመሰግናት አለ። ይሄንንም አላያውቀውም የት ይረዳዋል? ይህም ምስጢር ይሄም የተነገረበት ምስጢር አለው። በድርሳነ ገብርኤል ላይ የተነበበው ድንግል ማርያምን በገነት ሳለ አዳም ያመሰግናት ነበር የተባለበት ምስጢር አለው። ለምን ሲባል፣ ይሄ ምስጢር አዳም በደለ ከበደለ በኋላ አምላካችን ኢየሱስ ክርስቶስ አዳም ሱባኤ ሲገባ ሲያዝን በሐሙስ ዕለት ወመን ፈቃለ ለት ተወለደ ከልጅ ልጅ ተወልጀ አድናለሁ ብሎ ይህን ቃል የነገረው መቼ ነው? አዳም በገነት ሳለ ነው። ተስፋው የተነገረው ከማ ተወልዶ አምላክ እንደሚያድነው ከድንግል ማርያም። ለዚህ ነው አመሰግናት ማለት በድርሳነ ገብርኤል ላይ አመሰግናት ብሎ የተናገረው እንደው ኮ እናንተ ሰው ምስጢሩ ሳይገባው እንደው ሳይረዳው እንደው ዝም ብሎ እንደው ማለት ነው። ኧረ በጣም ይገርማል። እና እባካችሁ ለማንኛውም እኔ ይገርመኛ። ስለዚህ አዳም ድንግል ማርያም ከድንግል ማርያም ተወልዶ እንደሚያድነው ነው ለአዳም የነገረው። ስለዚህ ነው አዳም በገነት ሳለ ትመሰገን ነበር ያለው ድርሳነ ገብርኤል። አዳም በበደለ ጊዜ ወደ እግዚአብሔር ንስሐ ሲገባ ሲጸጸት ከልጅ ልጅ ተወልጅ አድንሃለሁ ብሎ ድንግል ማርያምን የዚያን ሰዓት ምን ብሏታል? አምላክ መመስገኗን ልእርት ክብርት መሆኗን ከእሷ ተወልዶ እንደሚያድነው ነግሮታል ማለት ነው። ለዚህ ነው ከድንግል ማርያም ተወልጄ አድናለሁ ሲል በድርሳነ ገብርኤል ድንግል ማርያምን አዳም በገነት ሳለ አመሰገናት ያለው ለዚህ ነው። ስለዚህ ለማንኛውም ይሄ ምስጢር ለሰውየው አይረዳውም፣ አይገባውም። እናንተ ግን ሸራ አድርጉለት፣ ሸራ አድርጉለት፣ ይድረሰው ቢያንስ በጆሮ ይፍሰስ።